ጤና ይስጥልን የአፍታ ሚዲያ ዩቲብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለእለቱ የተመረጡ መረጃዎችን ይዘን ቀርበናል። በቅድሚያ ዜናዎችን የምናስደምጣቸውናል። የአራት ኪሎን የአብይ አህመድ አስተዳደር በእጅጉ ያስጨነቀ መርዶ ከወደ አስመራ ተሰምቷል። በትላንትናው ዕለት አስመራ የገቡት የሱዳን ጦር ዋና አዛዥ ጀኔራል አብዱል ፈታህ አል ቡርሃን ከኤርትራ መንግስት ጋር በጋራ በመሆን የፋኖ ኃይሎችን ለመደገፍ ከስምምነት መድረሳቸው ተሰምቷል። ይህም የሆነበት ዋነኛው ምክንያት የአራት ኪሎ የአብይ አህመድ አስተዳደር ከተባበሩት አረብ ኤሚሬት ጋር በጋራ በመሆን በሂሚቴ የሚመራውን የሱዳን የፈጥኖ ደራሽ ኃይል በተደጋጋሚ ድጋፍ በማድረጋቸው መሆኑንም ለማረጋገጥ ተችሏል። ይህ ከወደ ኤርትራ የተሰማውን የሱዳኑን የአልቡራንና የኤርትራው ኢሳያስ አፈወርቂ ስምምነት ወደ እናንተ በዝርዝር የምናስደምጣቸው ይሆናል። በሌላ በኩል በቀጠለው የአማራ ክልል ውጊያ የፋኖ ኃይሎች ያገዛዙ ከፍተኛ ወታደራዊ አዛዥ ላይ እርምጃ መውሰዳቸው ሰምቷል ከፍተኛ ወታደራዊ አመራሮችን ጨምሮ በርከት ያሉ ባለስልጣናት ሌም የፋኖ ኃይሎች ምሽቱን በወሰዱት ጥቃት በርካቶችን ሞትና ቁስለኛ ማድረጋቸው ተሰምተዋል። ከዚህ ጋር ተያይዞም በርከት ያሉ ባለስልጣናት ሆስፒታል መግባታቸውን ሰምተናል። በተለያዩ የክልሉ አካባቢዎችም አሁንም በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተደረጉ መሆናቸውን ሰምተናል። በበለሳ፣ በቋራ፣ በስናን፣ በሰከላ ባህርዳር ዙሪያና የድመ ላይ ከፍተኛ ውጊያዎች የተደረጉ መሆናቸውን ሰምተናል ተክሎ ላይ ያለውን የውጊያ ሂደት አስመልክቶ ከግንባሩ የተሰሙ መረጃዎችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በሸዋ ቀጠና በጀኔራል ሹማ አብደታ የሚመራው የአየር ወለድ ኮማንዶ ሀይል ሙሉ በሙሉ መራገፉ ተሰምቷል። በቀጠናው በአሁኑ ሰዓት ከፍተኛ ውጊያዎች እየተደረጉ የሚገኝ ሲሆን በርከት ያሉ የአብይ አህመዱ ልዩ ኮማንዶዎች በፋኖ ሀይሎች ጥቃት እየተራገፉ መሆናቸውን ሰምተናል። በቀጠናው ያለውን የውጊያ ሂደት አስመልክቶ ከግንባሩ የደረሰንን መረጃም ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በቅርቡ ከትግራይ ጊዜያዊ አስተዳደር ፕሬዚዳንትነት የተነሳው አቶ ጌታቸው ረዳ በአራት ኪሎ የአብይ አህመድ አስተዳደር አዲስ ሹመት እንደተሰጠው ተሰምቷል። ይህም በበርካቶች ዘንድ መነጋገሪያ መሆኑን ሰምተናል። ለጌታቸው ረዳ የተሰጠው ስልጣን ምንድን ነው? በዚህ የመረጃ ሰዓታችን ወደ እናንተ በዝርዝር የምናደርስ ይሆናል። ክብራትና ክብራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች ወሳኝ የተባሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎች ችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ ከወደ አስመራ የአራት ኪሎን የአብይ አህመድ አስተዳደር ከፍተኛ ጭንቀት ውስጥ የከተተ አዲስ ነገር ተሰምቷል። የሱዳኑ አልቡራን እና የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ በጋራ በመሆን የአብይ አህመድ ቀንደኛ ጠላት የሆኑትን የፋኖ ኃይሎች ለመደገፍ ከስምምነት ላይ መድረሳቸው ተሰምቷል። ይህንን መረጃ አስቀድመው የሰሙት ጠቅላይ ሚኒስትር አብይ አህመድም ከሰሞኑ የጋራ የደህንነት ምክር ቤትና የፀጥታ ገብረ ኃይል በሚል በአራት ኪሎ ቤተመንግስት በመሰብሰብ ከፍተኛ የተባሉ ስምሪቶችን መስጠታቸውን ለማረጋገጥ ተችሏል። ይህ መረጃ ቀድሞ ለአብይ አህመድ መድረሱንም ከአራት ኪሎ ምንጮች የተሰማ ያሉት መረጃዎች አመላክቷል። የአራት ኪሎ የአብይ አህመድ አስተዳደር ከተባበሩት አረብ ኤምሬት ጋር በጋራ በመሆን የጄኔራል አልቡራን ተቃራኒ የሆኑትንና የፈኖ ድራሽ ኃይሉ መሪ የሆኑትን ሂሚቲ በመደገፍ በርካታ የተባሉ ጉዳቶችን በሱዳን ጦር ላይ ማድረሳቸውን ለማረጋገጥ ል በዚህ ከፍተኛ ብስጭት ውስጥ የገቡት የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡራን ወደ አስመራ በማምራት ከፕሬዝዳንት ኢሳያስ አፈወርቂ ጋር በጋራ በመሆን በቀጣዮቹ ጊዜያት ለፋኖ ኃይሎች አስፈላጊ የተባሉ ድጋፎችን በሱዳን ኮሪደር በኩል በማቅረብ የፋኖ ኃይሎችን ክንድ የማፈርጠም ተግባራቶች ተጠናክረው እንደሚቀጥሉ መግለጻቸውን ለማረጋገጥ ተችሏል። ይህ መረጃ የደረሰው የአራት ኪሎ የአብይ አህመድ አስተዳደርም በአሁኑ ሰዓት ከፍተኛ ውጥረት ውስጥ እየገባ ሲሆን ከሰሞኑ በዋናነት የሱዳን ኮሪደር የሆነውን የቋራ ኮሪደር ለመቆጣጠር ከፋኖ ኃይሎች ጋር ከፍተኛ የተባሉ ውጊያዎችን በማድረግ ላይ እንደሚገኝም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በቀጠለው የአማራ ክልል ውጊያ በተለያዩ የክልሉ አካባቢዎች የተካሄዱ ያሉ ውጊያዎች ተጠናክረው የቀጠሉ ሲሆን በቡሬ አቅጣጫ የተደረጉ ባሉ ውጊያዎች የመከላከያ ሰራዊቱ ከፍተኛ ወታደራዊ አዛዥን ጨምሮ በርከት ያሉ አገዛዙ ወታደሮች በቡሬ ዳሞት ብርጌድ በተወሰደባቸው እርምጃ እስከ ወዲያኛው መደምሰሳቸውን ለማረጋገጥ ተችሏል። በዚህ ቀጠና ጠንከር ያሉ ውጊያዎች በባለፉት ሁለት ቀናት የተደረጉ ሲሆን በትናንትናው ዕለት በኮሎኔል ያረጋል ጫኔ እየተመራው የፋኖ ኃይሎችን ለመውጋት የመጣ በርካታ ጦርን ከበባ ውስጥ በማስገባት በወሰዱት እርምጃ ኮሎኔሉን ጨምሮ የሚመራው ጦር ሙሉ በሙሉ በፋኖ ኃይሎች እርምጃ መደምሰሱን ለማረጋገጥ ተችሏል። በዚህ ቀጠና የተደረጉ ያሉ ውጊያዎች አሁንም ተጠናክረው እየቀጠሉ ሲሆን፣ በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው መቀጠላቸው ተሰምተዋል። በተለይም በሸዋ ቀጠና የአየር ወለድ ኮማንዶዎችና የሸዋን አብስቶች ከፍተኛ የተባሉ ትንቅንቆችን በማድረግ ላይ የሚገኙ ሲሆን ሰሚ ሚኒሹዋል እስካሁን አሳት ድረስ የቀጠሉ ውጊያዎች እየተደረጉ መሆናቸውን ለመረጋገጥ ተችሏል። በዚህም በርከት ያሉ የአየር ወለድ የኮማንዶ አባላት በዚህ ቀጠና እየተራገፉ መሆናቸውንም ለመረጋገጥ ተችሏል። በአሁኑ ሰዓት ግራ የተጋቡት የአየር ወለድ አዛዡ ሹማ አብድታን ጨምሮ ሌሎችም ከፍተኛ ወታደራዊ መኮንኖች ተጨማሪ ኃይል ወደዚህ ቀጠና ካምፑ ለቆ እንዲሄድ በማድረግ በአሁኑ ሰዓት ያረፉበት ካምፕ ሙሉ በሙሉ ባዶ መሆኑንም ለመረጋገጥ ተችሏል። በዚህ ቀጠና እየተደረጉ ያሉ ውጊያዎችም ከወትሮበት በተለየ መልኩ ተጠናክረው መቀጠላቸውን ለመረጋገጥ ችለናል። በሌሎች የክልሉ አካባቢዎች የተደረጉ ያሉ ውጊያዎች ተጠናክረው እየቀጠሉ ሲሆን በበለሳ፣ ቋራ፣ ስናን፣ ሰከላ፣ ባህር ዳር ዙሪያና ደመን ተብሎ በሚጠሩ አካባቢዎች ላይ በአሁኑ ሰዓት ከባባድ መሳሪያዎችን ጨምሮ በከፍተኛ ሁኔታ ውጊያዎች ተጠናክረው እንደሚገኙ ለመረጋገጥ ተችሏል። ከፍተኛ ጭንቀት ውስጥ የገባው የአራት ኪሎ የአብይ አህመድ አስተዳደር ያለ የሌለ ኃይሉን ተጠቅሞ የቋራ ኮሪደርን ከሱዳን ጋር የፋኖ ኃይሎች እንደገና ተገናኙ በሚል ለመድፈን ከፍተኛ ውጊያ በቋራ መስመር መክፈቱንም ከግንባሩ የተሰማው መረጃ አመላክቷል። በመጨረሻም በቅርቡ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የተነሳው አቶ ጌታቸው ረዳ በአራት ኪሎ የአብይ አህመድ አስተዳደር አዲስ ሹመት እንደተሰጠው ለማረጋገጥ ተችሏል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ መሾሙንም ለማረጋገጥ ተችሏል። በዛሬው እለት ከአራት ኪሎ መንደር የወጣው መረጃ እንደሚያመላክተው ከሆነም ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ መሾሙን ለማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ ሶስት ቀን 2017 ዓ ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርጌ ሾሙ ያሉ ሲሉ በዛሬው ዕለት በይፋዊ የማህበራዊ ሚዲያ ገጻቸው ላይ ያሰፈሩት ጽሑፍ አመላክቷል። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ኃላፊነት ከተነሱ በኋላ በአራት ኪሎ የአብይ አህመድ አስተዳደር አዲስ ሹመት ይሰጣቸዋል ሲሉ በርካቶች ቅድመ ግምታቸውን እያስቀመጡ እንደሚገኙም ለመረጋገጥ ተችሏል ከህዋት ጉምቱ ፖለቲከኞች ጋር ከፍተኛ ሰጥ አገባ ውስጥ የገቡት አቶ ጌታቸው ረዳ በአሁኑ ሰዓት ከአብይ አህመድ ጋር በቅርበት እየሰሩበት ያለበት ሁኔታ በርካቶችን እያነጋገረ እንደሚገኝ ለመረጋገጥ ተችሏል። በርከት ያሉ የትግራይ ፖለቲከኞችም በአሁኑ ሰዓት አቶ ጌታቸው ረዳን የጀግና ተምሳሌት በማድረግ በተለያዩ ማህበራዊ ትስስር ገጻቸው ላይ እያሰፈሩ መሆኑንም እየተሰሙ ያሉት መረጃዎች አመላክተዋል። ክብራትና ክብራን ከአፍታ ሚዲያ ለሰዓቱ የተያዙት መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛው ቻርቆዩልን።